በስማሃብ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ አሁን የምንገኘው እግዚአብሔር ፈቅዶ ከረጅም ዓመታት በኋላ ፍለጋ አሰሳ ሙከራ በኋላ ያገኘነው ቦታ ነው። ይህ ቦታ አስቀድሞ ሀገረ ስብከቱ እንዳሰበው የአስተዳደር የጽሞና የጥናትና ምርምር የትምህርትና ስልጠና እንዲሆን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ ሀብት ያላት፣ በሰው ብቻ ሳይሆን ብዙ ባህል ያላት፣ ብዙ እውቀት ያላት፣ ብዙ ጥበብ ያላት ቤተ ክርስቲያናችን ዛሬ ክርስትና ደርቋል በሚባልበት አካባቢ በእውነቱ ሕይወት እየሰጠች ያለች ቤተ ክርስቲያን ናት። ዛሬ የምንገዛቸው ሕንፃዎች በዚህም ብቻ ሳይሆን በየቦታው ቀድሞ እንደኛ ሕፃናት በርክተው ምእመናን ሞልተው የገዟቸው አብያተ ክርስቲያናት ሕንጻ አብያተ ክርስቲያናት ነበሩ የሰሯቸው። ነገር ግን ሕፃናቱ እየሸሹ ከፍ ያሉትም እየራቁ ነፍስም እያለፉ ሲሄዱ ዛሬ የሚረከብ ትውልድ ጠፍቶ ይኸውና እኛ እግዚአብሔር ፈቅዶልን እየገዛን ነው። በዚህም ብቻ ሳይሆን በመላው ዓለም በእውነት ቤተ ክርስቲያናችን ቦታ እያገኘች እየተስፋፋች ነው። ይህ የሆነው ደግሞ ከሀብቷ ከእውቀቷ፣ ከጥበቧ ብቻ ሳይሆን ዛሬ ያሉት ምእመናን በርክተው በመገኘታቸው እነሱ ብቻ ሳይሆኑ ወጣቶችም ሕጻናቱም እየተተኩ አብያተ ክርስቲያናቱ እየሞሉ አገልግሎቱ መሟላት አልችል ሲል አባቶች እያስተባበሩ የሚገዟቸው ቦታዎች ናቸው። ስለዚህ እኛም በዚህ ሀገረ ስብከት ለረጅም ዘመናት ሲገለጽ እንደነበረው አስተዳደር ብቻ አይደለም የጽሞናም የትምህርትና ስልጠናም የጥናትና ምርምርም ስራ የሚሰራበት አንድ ቦታ ሲፈለግ ቆይተዋል። እንደ እግዚአብሔር ፈቃድ ደግሞ ዛሬ ዞረን እንዳየነው ነው፣ በጣም ጥሩ ቦታ ተገኝቷል። ሀሳባችንን ብቻ በወረቀት ያሰፈርነውን ብቻ ሳይሆን ወደፊትም የምናስባቸውን ፕሮጀክቶች የምንፈጽምበት በጣም የተመቸ ቦታ ነው። ይህ ቦታ በጀርመን ማዕከል እምብርት ላይ የሚገኝ ነው። ለሁሉም የጀርመን አካባቢዎች እኩል ርቀት የሚባል ያለበት ቦታ ነው ስንለው እንደነበረው በዚህ ቦታ ብዙ ስራዎች እንሰራለን። በወረቀት ያሰፈርናቸውን እንኳን ብናይ ቤተ ክርስቲያናችን አስተዳደራዊ መዋቅሯ ርቱ ነው፣ የተቃና የተጠናከረ፣ የላይኛው የታችኛውን ሰምቶ የታችኛው ለላይኛው ታዞ ሀሳብ እያቀበለ የሚኖርበት የተሰናሰለ አስተዳደራዊ መዋቅር ያላት ናት። ይህ አስተዳደራዊ መዋቅር ደግሞ የሚከናወነው በቦታ ነው። ቀድሞ በቤተክርስቲያናችን ታሪክ አባቶች በገዳማት ተቀምጠው ልጆቻቸውን መርተዋል። ቤተክርስቲያናቸውን አገልግለዋል። ነገር ግን ዛሬ ደግሞ በውጭው ዓለም የሚኖሩ አባቶቻችን እንደዚህ አይነት ቦታ አግኝተው አስተዳደሯን ሲመሩ፣ አብያተ ክርስቲያናቱን ሲያስተባብሩ የበለጠ ቤተክርስቲያናችን እየሰፋች መልኳ የበለጠ እየዋበ እግዚአብሔር የሰጣት መልክ ተጠብቆ ይኖራል ማለት ነው። ስለዚህ የመጀመሪያው አስተዳደር ነው። ሁለተኛው ትምህርትና ስልጠና ነው። በእውነት እኔ ካስተዳደሩም ከሁሉም በላይ ዛሬ በየአጥቢያው ዞረን ስናይ ብዙ ሕጻናት አሉ፣ ብዙ ወጣቶች አሉ። እነኚህ ወጣቶች በአጥቢያ አብያተ ክርስቲያናት የቤተ ክርስቲያናቸውን ትምህርት እንዲማሩ ጥረት ይደረጋል፣ በሰንበት ትምህርት ቤቶች፣ በወጣቶች ማህበራት። ነገር ግን እንዲህ አይነት ማዕከላዊ ቦታ ሲገኝ ለእነሱም ሳይጣበቡ በተለይ ትምህርታቸውን በሚጨርሱበት በበጋው ወራት በዚህ ቦታ ፈረንጆች ካምፒንግ እንደሚሉት ማለት ነው ተሰባስበው ስለ ቤተ ክርስቲያናቸው ታሪክ ቋንቋቸውን ከቤተ ክርስቲያንም አልፎ ሀገራቸውን የሚያውቁበት የቤተ ክርስቲያናቸውን ሙቀት የሚያገኙበት ቦታ ይሆናል ማለት ነው። ስለዚህ በእውነቱ ቅድሚያ የሚሰጠው የወጣቶች ጉዳይ ነው፣ የሕፃናቱ ጉዳይ ነው። ዛሬ እንደው በኔም ከኔም ከፍ ያልነው ምእመናን በእውነቱ ብዙ ዕድሜያችንን እየገፋን ነው። ነገር ግን እዚህ አገር በጣም በርካታ ሕፃናት እየተተኩ ነው። እነኝህን ህጻናት ኮትኩቶ ማሳደግ ቤተ ክርስቲያን በዚህ አካባቢ የምታደርገውን አገልግሎት የበለጠ እንድታጠናክር ራሷ እንድታገለግል፣ ልጆቿ እንድታገለግል ከሱም አልፎ ይሄ በጣም ክርስትና አቶ የሚጨነቅ ህዝብ የቤተ ክርስቲያንን ድምፅ እንዲሰማ ያደርጋሉ ማለት ነው። ምክንያቱም ቋንቋቸውን የሀገሩን ቋንቋ ይችላሉ፣ ባህሉን ያውቃሉ። ስለዚህ ለእነሱ ስልጠና እየተሰጠ ቢሰማሩ በእውነቱ ትላንት ከትላንት ወዲያ ወደ ሀገራችን የመጡ ሚሽነሪስ አሉ፣ ወንጌል እንሰብካለን ብለው። ነገር ግን እግዚአብሔር ፈቅዶ ደግሞ እኛ እዚሁ ባደጉ ሕፃናት ሚሽናይዝ ልናደርግ እንችላለን ማለት ነው። ኢቫንጀላይዝ ልናደርግ እንችላለን ማለት ነው። ስለዚህ በእውነቱ ወጣቶች እናሰለጥናለን። ወጣቶች ልጆቻችን ብቻ ሳይሆኑ ካህናቱም እየተሰባሰቡ እርስ በርሳቸው ስልጠና ሊሰጣጡ ልምድ ሊካፈሉ ይችላሉ። ስለዚህ ሥልጠናው ለምእመናን፣ ለወላጆች፣ ለትዳር ተጋቢዎች ልዩ ልዩ ሥልጠና ፓኬጆች እየተዘጋጁ ስልጠና ረዘም ያለ ጊዜ ተወስዶ በጽሞና በተረጋጋ መንፈስ ከከተማ ራቅ ብሎ ይሰጣል ማለት ነው። ስለዚህ ለትምህርትና ስልጠናም በጣም ጠቃሚ ነው። የኢትዮጵያ ጥናት የሚባል በዚህ በአውሮፓ ከተጀመረ እንግዲህ ከ300 ዓመት ዓመታት በላይ ሆኖታል። በ17ኛ መቶ ክፍለ ዘመን ሂኦብ ሉዶልፍ የሚባል ጀርመናዊ ነው እንግዲህ የኢትዮጵያን ጥናት በዘመናዊ መልክ ጀርመን ላይ ተከለው የሚባለው በ17ኛው መቶ ክፍለ ዘመን ነው ከዛ ጊዜ ጀምሮ የኢትዮጵያ ጥናት በዚህ አካባቢ አለ። የኢትዮጵያ ጥናት ይባላል እንጂ በቅርብም እንደምናውቀው ሁላችንም እየተሳተፍ እንደምናየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥናት ነው የኢትዮጵያ ጥናት ተብሎ የሚጠናው። የምትጠናው ግን ቤተ ክርስቲያን በጽሑፍ ያቆየችው፣ በቃል ያቆየችው፣ በእንቅስቃሴ ያቆየችው ባህሏ፣ እውቀቷ፣ ትውፊቷ ሁሉ ነው። ስለዚህ ይሄ ጥናት ሁላችንም ስንሳተፍ እንደምናገኘው እንደምናየው በዩኒቨርሲቲዎች ይሰጣል፣ በልዩ ልዩ ተቋማት ይሰጣል። የሚያጠኑት በብዛት ግን በዚሁ አካባቢ ያሉ ቋንቋውን ተምረው ቀጽለው፣ ብዙዎቹ ደግሞ በመዝገበ ቃላት እየታገዙ ነው። ነገር ግን እኛ ኢትዮጵያውያን የኢትዮጵያ ቤተ ክርስቲያን ልጆች ቋንቋችን እናውቃለን፣ ባህላችን ያደግንበት ነው። የራሳችን ባህልና እውቀት የቤተ ክርስቲያናችንን የጽሁፍ ሀብት በቃልም ያለውን ሀብት ራሳችን አጥንተን ብንገልጸው በእውነቱ የበለጠ እውነታው ይገለጣል። ይገለጣል ሲጠና ቆይተዋል። በእውነቱ በዚህ አካባቢ ያሉ ሊቃውንትን ቀደም ያሉ ከሂዮብ ሉዶልፍ ጀምሮ ያሉ ሊቃውንት የሰሯቸውን ስናይ በእውነቱ በጣም ደስ ይላል። ጥሩ ስራ ሰርተውልናል። ነገር ግን በራሳችን ደሞ ሲሰራ የበለጠ ያምራል። እነሱም ይታገዛሉ። የነሱን ስራ ለመተካት ሳይሆን እነሱንም ለማገዝ አንድ ጀርመናዊ ኢትዮጵያ ቤተ ክርስቲያን ለማጥናት ወደ አገር ቤት መሄድ አለበት። ሄዶ ገዳማቱን ጎብኝቶ ሊቃውንቱን ኢንተርቪው አድርጎ አስተርጉሞ ነው። ነገር ግን እዚሁ ቦታ ካለን፣ እዚሁ የጥናትና ምርምር ማዕከል ካለን፣ እዚሁ በቅርብ ቋንቋውንም ሊማር ይችላል፣ ባህሉንም ሊያጠና ይችላል ማለት ነው እሱ ሲጽፍ ደሞ። ሲቃይ ስለሌለበት ወደ ኢትዮጵያ ሄዶ ብዙ ረጅም ወጥቶ ወርዶ ስለማይሆን የበለጠ ይጽፍልናል ማለት ነው። እና የኢትዮጵያ ጥናት የኢትዮጵያ ቤተ ክርስቲያን ጥናት ማዕከልን ምርምር ማዕከልን የስልጠና ማዕከልን እግዚአብሔር ቢፈቅድ ዛሬ በሀገራችን ያሉ የቅድስት ስላሴን የመሰሉ ቴዎሎጂ ኮሌጆች አሉ፣ ዩኒቨርሲቲዎች አሉ። እነሱ እዚህ የማይሆኑበት ምክንያት የለም። የምናየው ነው በአህታ አብያተ ክርስቲያናት ልዩ ልዩ ሴንተር እያቋቋሙ ያሰለጥናሉ ልጆቻቸውን ከመላው ዓለም እየተሰባሰቡ በዲግሪ በዲፕሎማ ይመረቃሉ የእኛ አባት እንኳን ብፁዕ አባታችን በኮፕቶች ተምረው ዲፕሎማ አግኝተዋል በቴዎሎጂ ስለዚህ እኛው ካለን ደግሞ የበለጠ እናሰለጥናለን ማለት ነው እና ለጥናትና ምርምር እሱ ብቻ አይደለም ቤተ ክርስቲያናችን ብዙ የሚታይ ሀብት አላት ቋሚ አውደ ርዕይ ልናዘጋጅ እንችላለን። ቦታው የተመቸ ነው። የኢትዮጵያ ቤተ ክርስቲያን መልክ የሚታይበት ቋሚ አውደ ርዕይ ኤግዚቢሽን ማለት ነው። እሱን አዘጋጅተን ስለ ቤተ ክርስቲያናችን የአካባቢውን ህዝብ፣ ከመላው ዓለም የሚመጣውን ህዝብ ልናሰለጥንበት፣ ልናስረዳበት እንችላለን ማለት ነው። ስለዚህ ከጥናትና ምርምር ስልጠና አንጻር ትልቅ ቦታ ይሆናል ብለን እንገምታለን። ሌላው የጽሙና፣ በእውነቱ በስደት የምንኖር እናውቀዋለን። እረፍት ትፈልጋለች ነፍስ የእግዚአብሔርን ድምፅ የምትሰማበት ቦታ፣ የተረጋጋ ቦታ፣ ብዙ ሆካታ የሌለበት ቦታ ትፈልጋለች ነፍስ። ያንን ሲፈልጉ የቻሉ ወደ ኢትዮጵያ ይሄዳሉ። ነገር ግን ኢትዮጵያ ሄደው ዘመድ ሲጠይቁ ብዙ ከሁላችንም የሚያጋጥመን ነው። ገዳሜ እጅ አርፋለሁ ብለን እንሄድና ነገር ግን ከሌ እዚህ ሰርጋለሁ፣ ከሌ ሞተዋል ስንባል፣ እንዲሁ ያለችንን ጊዜ ጨርሰን እንመጣለን። እሱም ማህበራዊ ግዴታችን ነው፣ መሆን አለበት። ነገር ግን ለነፍሳችን እረፍት የምናገኝበት የቤተ ክርስቲያናችን ድምፅ የምንሰማበት እጣኑን የምናሸትበት ልጆቻችንን ይዘን በለሆሳስ በጸጥታ የምንቆይበት ቦታ ያስፈልገናል። ኢትዮጵያውያን የምንኖርበት በየአካባቢው እናቀዋለን። ስለዚህ የጽሙና ቦታ ያስፈልገናል። ይህ ቦታ በእውነቱ በቀኝ በግራ ብዙ ሰፊ እርሻ ቦታዎች ያሉበት እንደነ ደብረ ሊባኖስ አይነት አጸድ የከበበው የእርሻ ቦታዎች የከበቡት ቦታ ነው። እዚህ ቦታ እየመጣን ነፍሳችንን እናሳርፋለን በአባቶቻችን እንመከርበታለን ቅዱሳን መጻሕፍትን እናነብበታለን። በእውነቱ ነፍሳችንን ዘና አድርገን ከእግዚአብሔር ጋር ተገናኝተንበት እንሄዳለን ማለት ነው። ስለዚህ የጽሞና ቦታ ገዳም የምንለው እዚህ ጀርመን ሀገር በእውነቱ ብዙ ነገር የሚሰራበት አገር። ዛሬ በኢትዮጵያ ያሉ ችግሮች በተለይ በእምነት ያሉ ችግሮች መነሻቸው ከዚሁ አካባቢ ነው፣ ከየትም አይደለም። ለዚህ ቤተክርስቲያናችን እዚህ የተጠናከረ ቦታ ካላት በእውነቱ እዚሁ ጉዳዩን መያዝ ማስተካከል ይቻላል ማለት ነው። አንድ ዲያቆን ይሉታል አባ ወልደ ሚካኤል የሚባል ቫቲካን የነበረ መነኩሴ የነበሩ መነኩሴ ኢትዮጵያዊ ገና በ15ኛው መቶ ክፍለ ዘመን ሉተር አስተምህሮውን እዚህ ሲጀምር መጥተው ተወያይተዋል፣ ተከራክረውታል ይባላል። እና ሉተርም ጽፏል። ጽፎ ብዙ ልዩነት የለንም ትምህርቱ ሁሉ ለሕይወት የተመቸ ነው አስተምሮኛል ብሎ መስክሯል በጻፈው። እንደውም እስከ ዶክትሬት ዲግሪ ድረስ ተሰርቶበታል፣ ወደፊት ይገለጻል። ስለዚህ ይህ ቦታ ትልቅ ቦታ ነው። የጽሞና ቦታ እናደርገዋለን ብለን እናስባለን፣ እንደ እግዚአብሔር ፈቃድ። እሱ ብቻ አይደለም፣ ከጽሞና በተጨማሪ በእውነቱ ካህናቱም የተሰባሰቡ የሚማማሩበት እግዚአብሔር ደግሞ በጠራን ጊዜ የምናርፍበት የመቃብር ቦታም አለው። ስለዚህን ቦታ በእውነት ኢትዮጵያውያን በእውነት በዚህ ጉዳይ ለማኝና ተለማኝ ሊኖር አይገባም። እዚያ አካባቢ ያለው አባቶች ተረዳድተው ተመካክረው እንዲህ ብናደርግ ብለዋል። በመላው ዓለም ያሉ ኢትዮጵያን ጨምሮ ቅዱስ ሲኖዶስ ሁላችንም እንደምናውቀው በ2015 ዓ.ም ተወያይቶ ልጆቻችን በርቱ ብሎ መመሪያ ሰጥተዋል። እንደውም እኛ ያላየነውን አስተያየት ሁሉ ሰጥቶ አዳብሮታል ሀሳቡን። ቅዱስ ሲኖዶስ ማለት በየሀገረ ስብከቱ ያሉ አባቶች ያሉበት ማለት ነው። ለዚህ በየሀገረ ስብከቱ በተለይ በውጭው ዓለም ያሉ አባቶች ልጆቻቸውን እያስተባበሩ ይህንን ቦታ በቶሎ የምንይዝበትን በስድስት ወር የምንገዛበትን መንገድ ጉልበት እንዲሰጡን አደራ እላለሁኝ። እንግዲህ እግዚአብሔር ይህንን ጉዳይ ያመጣው ታሪክ እንድንሰራ ነው። ይሄ ደግሞ ቅዱስ ታሪክ ነው። ሌላ የስጋዊ ታሪክ አይደለም። በዚህ ዘመን በዚህ አጥቢያ ባሉ ያሉ አባት በሚያስተዳድሩበት ዘመን በዚህ አጥቢያ ያሉ ምእመናን በሚያስተዳድሩበት ዘመን ጀርመን አገር የኢትዮጵያ ቤተ ክርስቲያን የመጀመሪያውን ገዳም አቋቋመች ሲባል ይሄ ትልቅ ታሪክ ስለሆነ እግዚአብሔር የሚወደው በረከት የሚያሰጥ ታሪክ ስለሆነ ሁላችንም በየቦታው ያለን ምእመናን፣ አባቶች፣ ማህበረ ካህናት፣ ማህበረ ምእመናን፣ ወጣቶችም ሱታፌ ልናደርግ ይገባል። እንግዲህ እግዚአብሔር ደግሞ ያስጀመረንን አስፈጽሞ በዚህ ቦታ ሁሉም ተሰብስቦ እንዲያመሰግን ያሰብነውን ሁሉ እንድናከናውን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ብርሃን ጨለማን እንዲሆን ተራ በዓለሙ ሁሉ አበራ እንድትሰለጥን ጨረቃ በሌሊት ስላሴ አስውቦ ፈጠረ ከዋክብት ስላሴ አምላኬ